መንግስት ለምን አይጠይቅም ምን አንደኛ ገንዘቡ ገንዘቡ የሚገባው በማን አካውንት እንደሆነ አይነገርሽም ብዙ ወጣቶች አሉ እዚህ ስራ ላይ የተሳተፉ ያሰማራቻቸው ወንጀለኞች አሏት ማለት የእሷ ጀሌዎች ማለት ነው ዋትስአፕ ቁጥር ይሰጡሻል በዛ ላይ ትሄጅና ትመዘገቢያለሽ ጣውንት ትቆርጫለሽ ገብቶሻል። እጣውንት የምትቆርጭው ግን በኢትዮጵያ ሁለት ሺህ ብር አይደለም። በውጭ ባለሽበት ሀያ ዳልር ሊሆን ይችላል ወይ አስራ ምናምን ዳላር ይችላል ወይ ፓውንድ ወይ ዩሮ ወይ እሳ በምትኖርበት ሀገር ብር ነው። ገብቶሻል። ኢትዮጵያ ያለ ሰው ውጭ ያለ ሰው ነው የሚቆርጥለት እንጂ አንቺ በኢትዮጵያ ሆነሽ የኢትዮጵያ ካሽ ሁለት ሺህ ብር በሱ መቁረጥ አትችይም። አንድ ይሄ ጥያቄ አያስነሳም? ለምን በኢትዮጵያ ስንት ሰው ሰው ነው የተሳተፈው በጣም ብዙ ሰው ብሩ ሲገመት ይኸውልሽ፣ እስከ አርባ ሚሊዮን ይደርሳል እጣው። የተሰበሰበው ብር ከአርባ ሚሊዮን በላይ ሚሆናል። ይኸውልሽ ስሚኝ ብቻ ባለፈው የተደረገውን ማጭበርበር እንግዲህ እጣው ለማን እንደደረሰ ልንገርሻ። በባለፈው በባለፈው ሶስት እጣ ወጣ ተባለ። ሶስተኛ እጣ የደረሳት ለማን እንደው ታውቂያለሽ? ጉራጌ ናት አይደል? ምና፣ አባቱ አውቄ ናት። ጉራጌ ናት፣ ብልጥናት፣ ጎበዝናት። እሺ፣ እየነገደች ይመቻት። እሺ፣ ከሩም ነገር ሶስተኛ ዕጣ የደረሳት ድሪም ጎል፣ ድሪም ጎል ማለት ነው። ነው፣ ሰላም፣ ሰላም ቆይ የአጀንዳችንን እንጨርስ እንጂ፣ እኔ ላይ ነው የመጣሽው። እኔ እያዳመጥኩ ነው ሴትዮ፣ ምን ላድርግ? ስሚ ሶስተኛ እጣ ያደረሰችው ለቤስት ፍሬንዷ ለሪም ጎልድ ነው። አንደኛ ጣ ደረሳት የተባለችው ልጅ እቤት ነው፣ ቤቱ አልታየም። እቤት ሲሰጥ ደግሞ መፈራረም አለባቸው፣ ከመንግስት አካል መኖር አለበት። እጣው ህጋዊ መሆኑ ማረጋገጫ ከብሔራዊ ሎተሪ መቀበል አለባቸው። ይሄ ሁሉ ነገር የለም።

ይኸውልሽ እኛ ለምን አንጀምሮ ሚሄን ነገር አርባ ሚሊዮን አንቺ ከዛ በላይ እሺ። ኒወይ ወደ ጉዱ ነው የለኝ እሺ። ከዛ ሶስተኛ ከዛ በኋላ ነው ነገሮችን እኛ መተን እዚህ ጋር ተወያይተን። አይ ወንጀለኛ ናት እቺ ሴትዮ፣ ማፊያ ናት። አንደኛ ለመንግስት ሎተሪ ማጫወት የሚችለው እንደ ዓለም አቀፍ ህግ፣ ማየት ትችያለሽ እንደ ዓለም አቀፍ ህግ፣ መንግስትና መንግስት ብቻ ነው። ከመንግስት ውጪ አይቻልም። ሶ እቺ ሴትዮ ከመንግስት ፍቃድ የላትም። ለምሳሌ ምሳሌ ኢትዮጵያ ኢትዮጵያ ላይ አንድ ፕሮግራም ነበር፣ እስማማለሁ አልስማማም የሚባል በሰለሞን የሚካሄድ ፕሮግራም ነበረ። በይ መንግስት ይህን ፕሮግራም አቋረጠው። ለምን መሰልሽ? ሎተሪ ነው። መንግስት ነው እሱን ጨዋታ ማጫወት የሚችለው፣ ግለሰብ አይችልም፣ አይፈቅም። መንግስት ራሱ እኮ ሌባ አደልሽ? ግን የራሱ ፍቃድ ነው፣ ፍቃድ ሊሰጥ። ያው ናቸው ሁለቱም፣ አሪፍ አሪፍ ሌባ ናቸው። ግን ቢሆንም መንግስት ይብሳል፣ እንደው መንግስት ይብሳል። መንግስት ሌባ ነው። ያ ግን አት ሊስት ለደህንነት ይሻላላ። ለደህንነት አይ እሺ፣ ግን ይሁን እሺ፣ ይቀጥይበትና ከዛ አሁን እቺ ሴትዮ እንታረግልሻለች። ይህ ሰክሰስ የሚባለው ድርጅት ኢትዮጵያ ከኢትዮጵያ ዱባይ ነው አላቅም፣ ያለችበትን ሀገር ጻፉልኝታች። ሄደው ማን ነው ገስቱን የሚያጨመላልቀው? ረፉ አታበሳ አታርጉት፣ ምን ያደርጉልሻል? ከኢትዮጵያ ወደ እሷ ያለችበት ሀገር ሄደው ቤቷ ድረስ ነው የተፈራረሙት። ይሄ ሰውዬ ይታይሻል። ይሄ ጥንብ ሽማግሌ ይሄ ሰውዬ እና የሆነ ሰውዬ ለሁለት ሄደው ከስራ ማን ነው እኔ አልችልማ ራሴን በትልቅ ማድረግ። እሺ ወንድ ነው። አቤት አርባ ሚሊዮን ተቀራመጡ። እንዴት ነው ምን በዝ? ወይኔ እሺ ወይኔ ነገር እስቲ አንቺ አደጋ መነፅር አላ መነፅር ሁሉ ገዝታለች በአርባ ሚሊዮን ይሁን። እሱ አይግርምሽ ደሞ እኮ ይህቺ ጉራጌ ናት። ጉራጌ እሱ ብቻ አይደለም። ደግሞ ለባሏ መኪና ገዝታ ሰጥታለች። ባለችበት ወንድ እሱ ደግሞ እንዳይ ሚዲያ ላይ ወጣ በስታይል የተጠቀመች ምርጥ ነጋዴ ወንድ እሱ ደግሞ እንዳይደንቅሻ በየሶስት ወሩ በየሁለት ወሩ በጉን በደንብ ተጠቅማበታለች። እሷ በጎቿ ተጠቅማበታለች። ይኸው ሰላሳ ሁለት ሺህ በጎቿ ማለት ነው። ያሉትን ወንዳታ ወንዳታ፣ እኔ ብታማክረኝ በውስጥ ደስ ይለኛል። እንደውም ከዛ ደግሞ እሱ አይግረምሽ፣ ለባሏ በየሶስት ወሩ በየሁለት ወሩ ወርቅ ትገዛና ቪዲዮ እየመጣች ለባሌ ወርቅ ገዛውለት፣ ለእኔም ወርቅ ገዛው ምና ለባለው ሁሌ ወርቅ ትገዛለች። ይሄ እነኚህ በጎች የት ናቸው? አትኝም። በብድር ተበዳድረው ነው ገንዘብ የሚልኩላት። ስጦታ ባለፈው ሲልኩላት ምን ዳርሽ ታውቂያለሽ ጋርገቻቸው። ምን ታዲያ በግ እነሱ ለነሱ ከከበት ከብት ከሆኑ ምን አገባት? እሷ እኮ ቢዝነስ ውመን ናት። ሺ ዘ ቢዝነስ ውመን ሚዲያ ቲክታክ ላይ ያራዳ ልጅ መጫት እሺ ወንዳታ የታባት እንዴ አለች

ምን ብትል ጥሩ ነው። ደግሞ አሁን ከአርባ ይሄ እዚህ ሰውዬ ሆድ ከጊዜ በኋላ እንዴት እንደሚጨምር ታያለሽ። ቀፈቱ ቀፈት እንዳይመስልሽ። አሁን ራሱ ሱፉን ቢያወልቀው ጃኬቱን ቢያወልቅ ትልቅ ቀፈት ገና ነው። ከአርባ ሚሊዮን ከተበላ በኋላ ነው የሚወጣጠረው፣ ከተጠጣ በኋላ። ይኸው የሀቢባ ፎቶ ከኋላው አለ። አየሽ ባክግራውንድ የስክሪኑ የእነሱ የእሷ ነች። በመነጽር ራሱ የወጣችበት ራሱ ሚስ አብሬኔ ሳታሳትፉኝ ሰላም ናችሁ እንዴ? እሺ ሰላም። እሺ አውሬ አውሬ ሰላም። ወገራ ነው የበናትሽ? ምንድነው አገባ አዎ ጉር፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለዛ እኮ ነው በደንብ እናወራበታለን። አለ እኔ ቆንጆ አረሰው። የሰው ወሪ ስሚ፣ ዋኖ ፊሱ ደሞ አይግረምሻ፣ አለች። እቤቴ ድረስ ጊፍት አትላኩልኝ፣ እኔ መተት ምናምን የጥንቆላ ፈራለሁ። ኑ ኑና በጊፍት አወርዱልኝ፣ አለች። ቃጭ ይሄንን ባገዝ ወንት ተመልከች። እንግዲህ አ ይሄንን ምን ትያለሽ? አብይ እኮ መንግስት ነኝ የሚለው እኮ ዝም ብሎ ነው። ሀቢባ ለምን አትመ የኢትዮጵያን አት መራም ነው በግ እዚህ ጋር አሉ አንዳንድ በጎች ታች ላይ አላችሁ፣ የእሷ በጎች